ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። በእያላችሁበት ሰላማችሁ ብዝዝት ይበል። ዛሬ ደግሞ የቀን ውሎዬን አሳያችኋለሁ ቪሎግ ነው ማለት ነው። የዛሬ እኔ ስለምን ይቅርብኝ፣ እንደ ሰው ሁሉ ቪሎግ እየሰራ እኔ ስለምን ይቅርብኝ ብዬ ዛሬ እንግዲህ ስራዬን ሀ ብዬ ጀምሬያለሁ። እንግዲህ ስራ የምገባው ጠዋት ሰዓት ተማንያ ነው እንደምታወት፣ በመጀመሪያ ካልበሉ መስራት አይቻልም ብዬ ዱቄት ዝጋ ነበረኝ። ዱቄት የነፋሁና በዚህ መልኩ እያቦካሁ ነው ማለት ነው። ምን ለማድረግ ነው ወደ መጨረሻ ላይ የምናየው ይሆናል። በዚህ መልኩ እንግዲህ አቦካክቼ ቁጭ ብድግ እያልኩ ነው እንግዲህ። ያቦካሁት እጄ ላይ እንዳይዝብኝ ዘይት ትንሽ ጣል አድርጌ ማለት ነው። ቀጥታ ይሄ እስከሚቦካልኝ ድረስ ከስ የሰላጣ ቅጠል እዚጋ አለኝ ቅጠሉን በዚህ መልኩ አጠብኩት። በደንብ መታጠብ አለበት። ያው እንግዲህ ከታጠበ በኋላ እስከሚደርቅ ማለት ነው፣ እና ቀጥታ ወደ ስራ ገባሁ ማለት ነው። እንደምትመለከቱት እዚጋ መስኮቴን ከፋፈትኩኝ፣ እንደምታዩት ማጸዳውን እንግዲህ። እዚጋ ዶላቦ ላይ እቃዎች ነበሩ፣ ጌጣጌጦች፣ እነሱን አወረኩኝ አራገፍኩ ማለት ነው። ይህን ከነቡን እንደምታዩት ዛሬ እኔ በቃ በራሴ ስራ እየሳኩ ነበረ ማለት ነው። ሁልጊዜ የቀን ውሎዬ እንደዚህ ነው ማለት ነው። አንዳንድ ልጆች ሁልጊዜ የወርቅ ዋጋ ስለማቀርብ ስራ የማልሰራ በቃ ወርቅ ብቻ የማቀርብ የሚመስላቸው ልጆች አሉ። እንደዛ ሳይሆን ይህን ሁሉ ስራ ሰርቼ ከዛ በኋላ ነው ወደ ወርቅ የምሄደው ማለት ነው ሀባይብ አሁን በዚህ መልኩ ያው ቪዲዮ በጣም ረጅም ስለሆነ ለዛ ነው አጠር ያደረግኩት ማለት ነው። እንደዚህ ቶሎ ቶሎ የሚሄድባችሁ ቴሌቪዥኔን እዚህ ጋር የሚጸዳዱ ድኮሮች አሉ እነሱን ያወለወልኩኝ ማለት ነው። በመጀመሪያ አጠርጋለሁ፣ ከዛ በኋላ ነው መወለውለው በንትን ማለት ነው። በጉዛዝ የጉዛዝ ማጽጃ አይደለ? በእሱ ምክንያቱም ሳልጠርግ ከሆነ መጀመሪያ እንደዚህ መስታወቱ ምናምን የማጸዳ ከሆነ በኋላ ስጠርገው ቀጥታ እንዳልተጸዳ ነው የሚሆንብኝ። መጀመሪያ እጠርገዋለሁ ማለት ነው። ከዛ በኋላ ይህንን የሰዎቹ መቀመጫ ነበረ። ይህንን ጨረስኩኝ። አሁን ቀጥታ ሽባኬን እዘጋለሁኝ። እንዲሁም ሴታራውን ማለት ነው፣ መጋረጃውን አወርዳለሁ በዚህ መልኩ አንዷን ክላስ ጨረስኩ ማለት ነው። ውድ ቤተሰቦች ትልቅ መጅልስ ነው በነገራችን ላይ እና ውድ ቤተሰቦች የቀጥታ ወደ ሌላኛው መጅልስ ይሄዳሉ ማለት ነው። በዚህ መልኩ ሌላኛው መጅልስ ገባሁኝ። እንደምታዩት ቆሻሻ የለውም፣ ግን ቢሆንም በየጊዜው እኔ የማጸደው ቀን በቀን ማለት ነው ምንም ኖረውም አልኖረውም ግድ ነው ሰራተኛ እስከሆንኩ ድረስ ያው ትእዛዝ ማክበር አለብኝ። እንደምታወት ያው እንደነገርኳችሁ ነው። ሕፃንም ላይ ስለሌለ ብዙም የሚያቆሽሽ የለም። ቢሆንም ግን ያው እንደነገሩ ቶሎ ቶሎ ቶሎ ቶሎ እያልኩኝ ስራዬን እየሰራሁኝ ነው ማለት ነው። እንደምትመለከቱት ድመት ስላለኝ መክኑሳ ሳጮህ በቃ ይመጣል ማለት ነው። ተኝቶ ነበር እና ቀሰቀስኩት፣ ድመቱን ማለት ነው። እና ውድ ቤተሰቦች ይሄ በዚህ መልኩ ከከነስኩኝ በኋላ ቀጥታ ደግሞ እንትኖቹን እነዚህ ጉዛዞቹን እወለውላለሁ ማለት ነው። አሁን አበቃው፣ ከንሽ ከዛ፣ መክኑ ሳይን ወደ ውጭ አወጣና በሙራያ መወልወሊያ እነዚህን መስታወቶችን በደንብ አጸዳለሁኝ። እንደነገርኳችሁ ነው፣ መጀመሪያ መጥረግ አለብኝ። ለእናንተም እንደኔ ብታደርጉ ብዙ ልጆች ያው በጽዳት አልመክራችሁም፣ ግን እኔ እንደዚህ የማደርገው መጀመሪያ የምጠርገው በኋላ ላይ ከጠረኩኝ ያው አቧራ ምናምን ካለ ተመልሶ እንደዛው ስለሚሆን ነው። እና መጀመሪያ እጠርጋለሁ፣ ለዛ ነው። በዚህ መልኩ እንግዲህ ወላወልኩኝ ያው እንግዲህ ዛሬ እርግጠኛ ነኝ ተስቆብኛላችሁ፣ እንዴ ሁልጊዜ ጊዜ ወርቅ ሁልጊዜ ወርቅ በቃ እቺ ልጅ ወርቅ ብቻ ነው እንደ ስራዋ ስራ የላትም እንዴ ለምትሉ በደንብ ባለኝ እኔ መዳም ቅመም ነኝና፣ ወለወልኩ መሬቴን እንደምታው፣ በላጡን ማለት ነው። በዚህ መልኩ ያው እንግዲህ ታውቃላችሁ፣ ሴትዮ ተሳፍራለች እኔ ብቻ ነኝ ያለሁት። ከዛ ድመቴ አለ የሚያቆሽሽ የለም በጥቅሉ። ስለዚህ ንጹ ሆኖ ቢሆንም ግን በየጊዜው ኖረችም አልኖረችም የኔ ስራ በየጊዜው እንደዚህ ነው። እንደምታወት ይህን ጨረስኩ፣ ቀጥታ ወደ ሳሎን ነው የሚሄደው ማለት ነው። እንደምትመለከቱት ይሄ የምግብ መብሊያ ነው። ሁልጊዜ ምግብ የሚቀርበው እዚህ ነው። እንደምታዎች አስር ወንበር ነው፣ ትልቅ ነው። ማሻ አላ ይህን ጠራረኩኝ። ከጠራረኩ በኋላ እንደ በፊቱ ቀጥታ ወደ ወሎ ላይ እገባለሁ ማለት ነው፣ ጠረጴዛውን፣ ጉዛዞቹን ማለት ነው። ያው እንግዲህ በተለይ ውጭ ዜጋጋ የሚሰሩ ሰዎች ወይ ዲኮር ሲወዱ ማሻአላ ተባረከላ ቤቱን ዲኮር በዲኮር ነው የሚያደርጉትና የኔዎቹ የውጭ ዜጋ ናቸው፣ ግን ማሻአላህ ኢህትራማቸው በጣም ነው ደስ የሚለው። ሰራተኛን እንደ ሰራተኛ አያውም፣ ያው እንደ ቤተሰብ ነው እና ያ ነገር እኔ ብዙ ጊዜ ይማርከኛል። ምክንያቱም አንዳንድ ሰዎች ታውቃላችሁ፣ ሰራተኛ በላሽ ጣጣች እነሱ አይመለከታቸውም እንደ ቆሻሻ የሚያስቡ ሰዎች አሉ፣ አጋጥማችሁም ከሆነ ያው። እኔ እንደዚያ አይነት ነገር የለም አልሐምዱሊላህ አላህ የሚፈራሰው የሚፈራ ሰው በእርግጥ ይህን ነገር አያደርግም። እና ወዶችዬ፣ በምትመለከቱት መልኩ ፈጠን ፈጠን እያለ ዜድ ውሎላ ገባሁ ማለት ነው። መሬቱን በዚህ መልኩ መሬትን ከጨረስኩኝ በኋላ ወደ ሌላ እሄዳለሁ ማለት ነው። ያው ትልቅ ነው። እኔ ያው ለእናንተ ለማሳየት ያክል ነው። ዝካ ደግሞ ባትሮ አለኝ፣ ታጥቧል። ያው ለእናንተ ላሳየኋችሁ ምን ጂን ንጹህ ሆኖ አጥቤዋለሁኝ። ቀጥታ ፈጅር ላይ ስራ ስገባ መጀመሪያ ሁለት ሽንት ቤት አለ። እሱን አጥቤ ነው ወደ ሌላ ስራ የምገባው ማለት ነው። በዚህ መልኩ እሱን አደረኩኝ፣ ሳሎኔን ጨረስኩ። ቀጥታ ወደ ሌላ እሄዳለሁኝ። ወደ ሌላ ከመሄዴ በፊት እዚህ ጋር ሊጤ ያቦካሁት እንደምታውት ምን እዚህ ኩፍ እንዳለ አጠይቆኝ ህይወት፣ በዚህ መልኩ ኩፍ ብሏል። ቀጥታ አንድ ጊዜ መልሰውና ሁለተኛ ድጋሚ እንድቦካ አደርገዋለሁ። ሸፋፍኔ አስቀምጠዋለሁ። አሁን በዚህ መልኩ ወደ ሌላ ክፍል እሄዳለሁ ማለት ነው። ድመቴ ተነስቷል። ቀስቅሸዋለሁ እንደምትመለከቱት ያለ እሱ አይሆንልኝም፣ ያለ እኔ አይሆንለትም። በቃ ተከባብረን ተከባብረን ነው። ብታው በጣም ሱስ ነው ያስያዘኝ እኔ ለራሱ ይሄ አሁን ያሳየኋችሁ ቅድመ የሰዎቹ ክፍል ነው። የባልና የሚስቱ ግን ስለተጸዳ አህ ገብቼ አላጸዳሁም። አድርቼዋለሁ ከአሁን በፊት ማለት ነው። ያው እንደነገርኳችሁ ሰው ስለሌለበት ንጹሕ ነው እና ድመቴ ጋ ትንሽ ተጫወትኩኝ። በዚህ መልኩ ማለት ነው ደክሞኛል ወደ ወዴት ስል በቃ ከዛ እኔና ድመቴ በዚህ መልኩ እየተጫወት ነው። እንደዚህም የዘዋ ዙሬ ለምን እንደው ታውቃላችሁ፣ በቃ እንዳጫወተው ስለሚፈልግ እንዳሸው በቃ መታሸት ይፈልጋል። ቁጭ ብዬ ይመጣና ጎሰም ያደርገኛል ማለት ነው እንደምታዩት። እና ሐቂቃ ሱስ ነው የሚያስይዛችሁ ወላሂ ነው የምላችሁ ነኝ እንጃ፣ ልክ እንደ ህፃን ላይ ስብሐንአላህ እና በዚህ መልኩ እንግዲህ ትንሽ መግቢያ ነበረች። እሷን አጸዳ ያዳሁ። ሌላው ክላስ ክላሱ ንጹህ ስለሆነ አልደጋግመውም ብዬ ቀጥታ ተመለስኩኝ ወደ ኩሽና ማለት ነው። ዛሬ ደግሞ በድስት ነው የምጋገረው ዳቦዬ። በዚህ መልኩ ከሱ ውሃው እንትን ብሏል። ሳቦካው ስለሆነ ያጣብኩት ውሃ የለውም፣ ውሃው ጠፏል። ዘይት አድርግና ከዛ በዘይት እያበስኩኝ ስጋ ከሴን እደረድራለሁ። ለመጀመሪያ ጊዜ በዲስት ስጋግር አለበለዛ በፍሩን ነው በመጥበሻ የምጋግረው ማለት ነው። ከዛ በዚህ መልኩ በስርዓት ስደረድርና ከሴን ማለት ነው። እንዳይዝባችሁ እናንተ መጋገር ስትፈልጉ፣ ያው ዘይት አድርጉበት ከሱ ላይ ሽታው ለራሱ ማሻአላ። ኮባ ባይገኝም በቃ ሰው ባለው ነው። እና በዚህ መልኩ ሊጤን ዲስቴ ላይ ያደርግና እሳቷን ቅንስ አድርጌ ሚዲየም ላይ አድርጌ እጥደዋለሁኝ ማለት ነው። ከላይም ከታችም ያው እንደው ከስ ከታች አይታችኋል ከላይ ደግሞ አለብሰዋለሁ ማለት ነው። ከለበሰ በኋላ ያው እጥደዋለሁ። ከዛኔ ኔ ኩሽናዬን አጥባለሁ ማለት ነው። ምክንያቱም እንደነገርኳችሁ ነው፣ ሰው ስለሌለ ብዙ የሚቆሽሽ ነገር ስለሌለ ኩሽናዬን አጥብና እስከማጠብ ድረስ እርግጠኛ ነኝ ዳቦዬ ይበስላል ማለት ነው። ውድ ቤተሰቦቼ እንደምትመለከቱት በሄድኩበት አብሮኝ ይሄዳል። ያው ውርዬ ከጎኔ መእቶ እንደምታወት ቆጭ አለ እኔ ነው እየተመለካከተ ነበር። ምክንያቱም ምን ፈልጎ ነው ካላችሁ፣ ምግብ እንድሰጠው ፈልጎ ነው ማለት ነው። እና ውድ በስዬ ኩሽና ስገባ ያው እንግዲህ ምግቡ ኩሽና ስለሚቀመጥ ያው ምግብ ፈልጎን የመጣው ነገር ግን ሰዓቱ ስላልሆነ አልሰጣሁትም። ሰዓት አለው በቀን ሶስት ጊዜ ነው የሚመገበው። ነገር ግን ጧት ስለበላ የግድ ደግሞ አንድ ሰዓት ላይ ወይም ደግሞ ሁለት ሰዓት እንደዚ አካባቢ ነው የሚበላውና ሰዓቱ ገና ስለሆነ አልሰጣሁትም። ዝም አልኩት እና ለማንኛውም በዚህ መልኩ ኩሽናዬን ማጠብ ገባሁኝ። ኩሽናዬን እያጣጠብኩ ከዛ በኋላ እንግዲህ ዳቦዬ ምን ይመስላል የሚለውን በምትመለከቱት መልኩ ዳቦዬ ቆንጆ እና ምርጥ ሆኖ በስሎልኛል ማለት ነው። መሻላ ተባረከላ አላሳፈረኝም ማለት ነው። እኔ በርግ ዳቦ ይዋጣልኛል መሻላ ችላለሁ። ግን በድስት እንደዚህ ጋግሪ አላቅም ማለት ነው። በፍሩን ነበር ብዙ ጊዜ የምጋግረው። ከዛ ያው ለመጀመሪያም ቢሆን በዚህ መልኩ አምሮ ያው ከሱም ከላይ እንደዚህ ልጣለሁ። በጣም ነው የሚፋጀው፣ ለነግራችሁ አልችልም። የሚፋጃል ሙቀቱ፣ ተውኝ እየፈጀኝ ነው የላክ ያለሁት። ምን ይመስላል የሚለውን ደግሞ ቆርሽ አሳያችኋለሁ። ሀባይብ ማሻአላህ። እኔ ሁልጊዜ ያው ዳቦ ጋግርና ያው ባይመከርም ተደረቅኩ ብዙ ይሻላል እያልኩኝ መገበው እሱን ነው ማለት ነው። ውድ ቤተሰቦቼ ተላጅ አስቀምጥና እመገባለሁ እሱን ማለት ነው። ይሄ ቢጋላ የሚገዛው ክምስ ብዙም አንደኛ ይደርቃል ቶሎ ሀዋይ ስለሚደርቅ ጥቅሙም አይታየኝም። ለዛም ዳቦ ነው መጋገረው ነው ሁል ጊዜ ቁርሴንም ዳቦ እበላለሁ ማለት ነው። በዚህ መልኩ ዳቦዬ ደርሷለ እንግዲህ ተላይም ተታይም በስሏል። ያው ገልብጫዋለሁ እንደምትመለከቱት ማሻአላ ማሻላ አምሯል ማለት ነው። እና እስቲ አሁን ደግሞ ቆርሼ አሳያችኋለሁ ሀባይብ። በዚህ መልኩ ተቆርሶ ማሻላ፣ ውስጡ ልነግራችሁ አልችልም፣ እያያችሁት ነው። በጣም ነው የሚያምረው። ጣዕሙ ያው ቀምሸዋለሁ፣ በጣም ይጣፍጣል። እና ውዶቼ ይሄንን ይመስላል ዛሬ ውሎዬ።